በአርሲ ኦሮሚያ ጥቅምት አራት ሌላ የክርስቲያኖች ጭፍጨፋ መደረጉ ተገለጸ። በቅርቡ ከሃያ አምስት በላይ የኦርቶዶክስ እምነት ተከታዮች ባለቁበት ጉናና ምርት ወረዳዎች ጥቅምት አራት በምርት ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሐን በሙሉ ታፍነው አምስቱ ወዲያው ሲገደሉ፣ ቀሪዎቹ የደረሱበት እንዳልታወቀ እናት ፓርቲ አስታውቋል። ዝርዝሩ እናቀርብላችኋለን ዓለም አቀፉ የጋዜጠኞች ፌዴሬሽን ኢትዮጵያውያን በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ ማስፈራራት እየተፈጸመ ነው ሲል የዓለም አቀፉ ጋዜጠኞች ፌዴሬሽን አስታወቀም። ፌዴሬሽኑ ይህንን ያለው ዘጠኝ የዶቼ ቬለ አማርኛ ጋዜጠኛ ጋዜጠኞች ከስራ መታገድን ተከትሎ ነው። ፌዴሬሽኑ ይህን ውሳኔ አውግዞ በአስቸኳይ ወደ ስራቸው እንዲመለሱም አሳስቧል። ኢትዮጵያ በህግ የበላይነት መከበር ከ143 ሀገሮች 132ኛ ደረጃ መያዟን በሪፖርት ተመላከተም። በዓለም አቀፍ ደረጃ የሀገሮችን የህግ ስርዓትና የህግ የበላይነትን ቁመና በመገምገም በየአመቱ ሪፖርት ይፋ የሚያደርገው ዓለም አቀፉ የፍትህ ፕሮጀክት ደብልዩ ጄፒ የተሰኘው ድርጅት ኢትዮጵያን በህግ የበላይነት ከ143 ሀገሮች 132ኛ ደረጃ ላይ መሆኗን አስታውቋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያው ስምምነት ፈራሚዎች ከምርጫው በፊት ዳግም የፖለቲካ ውይይት እንዲጀምሩ ጥሪ አቀረቡም። ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች፣ ዋና ዋና ዜናዎችን በማስቀደም መረጃዎችን ማስደመጥ ጀምረናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ ዝርዝር ጉዳዮች ተሻግረናል። በአርሲ ኦሮሚያ ጥቅምት 4 ሌላ የክርስቲያኖች ጭፍጨፋ መደረጉ ተገለጸ። በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች ባለቁበት ጉናና ምርት የወረዳዎች ጥቅምት 4 በምርት የወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታፍነው አምስቱ ወዲያው ሲገደሉ ቀሪዎቹ የደረሱበት እንዳልታወቀ እናት ፓርቲ አስታውቋል። ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ እጣፈንታቸው ፈንታቸው እልቂታቸውን ቆሞ መጠበቁ ነዋል ብሏል። ፓርቲው ጉዳዩን አስመልክቶ በሰጠው መግለጫ እናት ፓርቲ እልቂቱን በጽኑ እንደሚያወግዝም ማስታውቆ ልባዊ ሐዘኑንም ገልጿል ከቀናት በፊት በዚሁ በአርሲ የተፈጸመውን ጭፍጨፋ ትብብር ለኢትዮጵያ አንድነት አብንና ሌሎችም በርካታ የፖለቲካ ፓርቲዎች ያወገዙ ሲሆን፣ በመንግስት በኩል ግን ይህ ዜና እስከተጠናቀረበት ጊዜ ድረስ በጉዳዩ ላይ በይፋ የተሰጠ መግለጫ የለም። የአርሲ ዞን ዋና አስተዳዳሪ ግን በዞኑ የተፈጸመውን ጭፍጨፋ ክደው ሐሰት ነው የሚል ማስተባበያ ለቢቢሲ አማርኛ መስጠታቸው የሚታወስ ነው። ይህን ማባሪያ የሌለው የክርስቲያኖችን እልቂት መንግስት፣ በተለይም የኦሮሚያ ክልል በየደረጃው ያለው የፖለቲካና የጸጥታ አመራር ለማስቆም ምንም አይነት ጥረታ ለማድረጉ በርካቶችን አስቆጥቷል። ጉዳዩን በቅርበት እየተከታተለ መሆኑን የሚገልጸው ብሎገርና ማህበረሰብ አንቂው ብርሃኑ ተክለያሬድ በፖለቲካው የለመድነው ቃል ሃይማኖት ለብሶ መጥቷል።

ቤተ ክርስቲያን አቃጣይና ክርስቲያን አሳዳጅ የፖለቲካው ጽንፈኞች ስለምን ታሳድዱናላችሁ? ሲልም ጠይቋል። ለዚህም ጥያቄ መልሳቸው አባቶቻችሁ ስለሰሩት በደል የሚል ዜና ሆኗልም ብሏል። አባቶቻችንስ ሀገር ጠበቁ፣ ስነ ምግባር አስተማሩ፣ ሃይማኖት አጸኑ እንጂ የሰሩትስ በደል የለም ብሏል። ዛሬ ደግሞ በጌታ ሳይሆን በጌቶቹ የተማመነው መናፍቅ አባቶቻችሁ በሰሩት በደል ዛሬ እየተገደላችሁ ነው። አታለቃቅሱ ብሎናል ይላል። አጋጣሚ የሚባል ነገር የለም። ሁሉም የታቀደና ሆን ተብሎ የተከናወነ ነው። ሄሮድስና ጲላጦስ ክርስቶስን ለመስቀል እንደተባበሩት ሁሉ አክራሪውም ጽንፈኛውም ተሐድሶም እኛን ለመግደል ከመተባበሩም በላይ በአደባባይ በሞታችን ላይ ለመቀለድ በቁ ብሏል። ቁም ነገሩ እኛስ ከማለቃቀስ ወተን ሞታችንን ዓለም እንዲያውቀው ማድረግ ችለናል ወይ፣ ጥቃታችንን ከምንጩ የሚያደርግ ሥራ እየሠራን ነው ወይ፣ የሚሉ ጥያቄዎችን መቼ እንመልሳቸዋለን ነው ብሏል። ይህን መልእክቱንም በማህበራዊ ትስስር ገጹ አስፍሯል። ተዋርደን አንቀርም ሲሉም ቁጭቱን ገልጿል። እስራኤል የኤርትራን አገዛዝ ደጋፊ አባረረች። እርምጃው በአይነቱ የመጀመሪያ ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከአገሪቱ ማባረራቸው ተዘግቧል። የሀገሪቱ መገናኛ ብዙኃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። የኔት ኒውስ እንደዘገበው ኤርትራዊው ግለሰብ እንደ አውሮፓውያኑ አቆጣጠር በ2011 ዓም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዚያ 2025 በቁጥጥር ስር ሟሉ ተገልጿል። በስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም በወቅቱ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስትሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ሰጥቷል። በትላንትናው ዕለት ከጠዋቱ ዘጠኝ ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዙ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑን ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱም ተዘግቧል። የአውሮፓ ህብረትና ኖርዌይ የፕሪቶሪያው ስምምነት ፈራሚዎች ከምርጫው በፊት ዳግም የፖለቲካ ውይይት እንዲጀምሩ ጥሪ አቀረቡም። በኢትዮጵያ የአውሮፓ ህብረት ልዑክ የህብረቱ አባል ሀገራት ኤምባሲዎችና ኖርዌይ በጋራ በመሆን ከመጪው ሀገራዊ ምርጫ በፊት በኢትዮጵያ መንግስትና ህወሓት መካከል የፖለቲካ ውይይት ዳግም እንዲጀምሩ ጥሪ አቅርበዋል። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆንና መተማመን ለማጠናከር አዲስ ውይይት እንዲደረግም አሳስበዋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያው ስምምነት ከተፈረመ ሶስተኛ ዓመት መያዙን አስመልክቶ ባስተላለፉት መልእክት በሰሜን ኢትዮጵያና በሌሎች አካባቢዎች ሰላምን ማስቀጠልና ማጠናከር ወሳኝ መሆኑን አጽንኦ ሰጥተዋል። የተፈናቀሉ ሰዎችንም ሙሉ በሙሉ ወደ ቀያቸው እንዲመለሱ ማድረግ ጨምሮት ጦርነት ከማቆም ስምምነቱ ጋር የተያያዙ ሂደቶችን ለመደገፍ ዝግጁነታቸውን አረጋግጠዋል። ይህ በእንዲህ እንዳለ ህዝባዊ ወያኔ ሀርነት ትግራይ ህወሓት የፌዴራል መንግስት የፕሪቶሪያው ስምምነት እያፈረሰ ነው ሲል ትላንት ባወጣው መግለጫ ከሷል። የስምምነቱ አፈራራሚዎች የሀገሪቷን የሰላም ሂደት እንዲገመግሙም ጠይቋል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊየን ብር መድረሱ ተገለጸ። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊየን ብር መሆኑ ተገልጿል። መንግስት የግምጃ ቤት ሰነዶች ቲ ቢልስ ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎታቸውን ማሳየታቸው ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት የሰነዶች አይነቶች ላይ ያተኮረ ሲሆን፣ የአንድ አመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል ብሏል። እንደ መረጃው ከሆነ ከሐምሌ እስከ መስከረም አጋማሽ ባለ ጊዜ ውስጥ የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው በወደፊት የዋጋ ግሽፈት ስጋትና በማክሮ ኢኮኖሚ ያለ ለመረጋጋት ምክንያት ባለሀብቶች የረጅም ጊዜ እዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ እዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43 በመቶ፣ የኢትዮጵያ ብሔራዊ ባንክ 26.3 በመቶና የጡረታ ፈንድ 19 ነጥብ 1.3 በመቶ ናቸው። የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243 ነጥብ 05 ቢሊየን ብር የሚያወጡ የግምጃቤ ሰነዶችን ለገበያ ለማቅረብ እቅድ ማውጣቱ ተገልጿል። ኢትዮጵያውያንን በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ ማስፈራራት እየተፈጸመ ነው ሲል የዓለም አቀፉ ጋዜጠኞች ፌዴሬሽን አስታወቀም። ፌዴሬሽኑ ይህን ያለው ዘጠኝ የዶቼ ቤላ አማርኛ ጋዜጠኞች ከስራ መታገድን ተከትሎ ነው። ፌዴሬሽኑ ይህን ውሳኔ አውግዞ በአስቸኳይ ወደ ስራቸው እንዲመለሱ አሳስበዋል። ዓለም አቀፉ የጋዜጠኞች ፌዴሬሽን አይኤፍጂ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቤላ አማርኛ ዘጠኝ ጋዜጠኞች በጊዜያዊነት ማገዱን በጽኑ አውግዘዋል። ውሳኔውን በአስቸኳይ እንዲቀለበስ ጥሪ አቅርቧል። ፌዴሬሽኑ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ጋዜጠኞቹን ሙያዊ ስነ ምግባርን በመጣስና የሀገሪቱን ደንቦች በመተላለፍ ሲሉት ከሷል ። ፌዴሬሽኑ ይህንን እርምጃ የዶቼ ቬለን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል ገልጾታል። ኢትዮጵያ በህግ የበላይነት መከበር ከ143 ሀገሮች 132ኛ ደረጃ መያዟ በሪፖርት ተመላከተም። በዓለም አቀፍ ደረጃ የሀገሮችን የህግ ስርዓትና የህግ የበላይነትን ቁመና በመገምገም በየአመቱ ሪፖርት ይፋ የሚያደርገው ዓለም አቀፉ የፍትህ ፕሮጀክት WJP የተሰኘው ድርጅት ኢትዮጵያን በህግ የበላይነት ከ143 ሀገሮች 132ኛ ደረጃ ላይ መሆኗን አስታውቋል። በተባበሩት መንግስታት ድርጅትና በሲቪል ማህበረሰብ ድርጅቶችና በሀገሮች የሚደገፈውና ከሀያ በላይ ሀገሮችን በአባልነት ያቀፈው ድርጅቱ እንደ አውሮፓውያኑ አቆጣጠር የ25 ዓመታዊ የ143 ሀገሮች የፍትህ ስርዓትና የህግ የበላይነት መከበር ቁመናን የተመለከተ ሪፖርቱን ጥቅምት 19 ቀን 2018 ዓ.ም ይፋ አድርጓል። ሪፖርቱ ኢትዮጵያን እንደ አውሮፓውያኑ አቆጣጠር በ24 በዓለም ከ142 ሀገሮች 130ኛ እንዲሁም ከአፍሪካ ከ34 ሀገሮች 30ኛ ደረጃን ይዛ እንደነበር በተያዘው ዓመት እንደ አውሮፓውያኑ አቆጣጠር 225 ከ143 1 የዓለም አገሮች 132ኛ እንዲሁም ከ34 የአፍሪካ ሀገሮች ደግሞ 30ኛ ደረጃ ላይ አስቀምጧታል። ለደረጃው ማሽቆልቆል እንደ ምክንያት የቀረበው የፍርድ ቤቶች ነጻነት ማጣትና የሲቪክ ምህዳሩ መውረድ ዲሞክራሲ ስርዓቱን እያጠበበው መሆኑን ተብሏል። እንደ አውሮፓውያኑ አቆጣጠር በ24 በሪፖርቱ መሰረት 57 በመቶ ሀገሮች ብቻ የህግ የበላይነት ቁመናቸው አሽቆልቁሎ ነበር። በተያዘው ዓመት እንደ አውሮፓውያኑ አቆጣጠር በ25 ደግሞ 68 በመቶ የሚሆኑት ሀገሮች የህግ የበላይነት ደረጃቸው አሽቆልቁሏል ተብሏል። የተወደዳችሁ የቻናላችን ቤተሰቦች፣ ለሰዓቱ ያሰናደናቸው መረጃዎች እነዚሁ ነበሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ አጠናቀናል። ጤና ይስጥልን።